ተመልካቾቻችን እንደምናችሁ እንደምናረፈዳችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን በብልጽግናና በህዋት ድርድር ምክንያት ድርድርነት ድርድር አድርገዋል። እንግዲህ በድርድኛትም እንግዲህ ጌታቸው ረዳና አስነስተው ታደሰ ወረደ መተካታቸው ይታወቃል። ይህ እንግዲህ ምንድን ነው? ሰሞኑን ትላንትና ጀምሮ ይህ ትግራይ ዋና ዋና የሆኑ ኮሎኔሎችና ጀኔራሎች ወደ አዲስ አበባ መጥተው ከብልጽግና ኮሎኔልና ጀኔራሎች ሆስፒታሎች ጋር በንግግር ላይ ናቸው። እንግዲህ ንግግር ላይ ባሉበት ሰዓት ምንድነው የተነጋገሩት? አሁን ሰሞኑን የአማራ ኮሎኔሎችና ጀኔራሎች ያው ምንም ባይጠቅሙ እንግዲህ እንዲነሱ እየተደረገ አንዳንዶቹ እየታሰሩ ነው። አንዳንዶቹ ተመርዘዋል። አንዳንዶቹ እንግዲህ ታመው ነው የሚገኙት። የታሰሩም አሉ። ስለዚህ እነዚህን ተከትሎ እንግዲህ እነዚን እንደዚህ ያደረጉበት ምክንያት ምንድን ነው ከመከላከያ ውስጥ አማራ ጀነራሎች ከአማራ ጀነራሎች እና ኮሮኔሎች ችግር እንዳይፈጠርብን አንዴ ሆ ብለው ወደ ሚሊሻውን እና አድማብተናውን ሀሳብ እንዳያስቀይሩብን በማለት እንግዲህ በዚህ ሰበብ ከጨዋታ ውጭ ከስራ ውጭ አድርጋቸዋል ማለት ነው። ይህ እንግዲህ እነዚህ ጀነራሎች ከጨዋታዎች መሆናቸውን ተከትሎ እንግዲህ ትላንትና ሰፋ ያለ ንግግርና ውይይት አድርገዋል። እንግዲህ የህዋ ጀነራሎች እና የብልጽግና ጀነራሎች ኃላፊዎች እነ አብይን ጨምሮ እንግዲህ እነ ተመስገን ጥሩነህ ያልተገኙበት ተደርጓል። ይህ ምንድን ነው እንግዲህ? አንድ ላይ ሁነው ፋኖን ማጥቃት ማለት ነው። አንድ ላይ ሁነው ፋኖን ማጥቃት ከዛም ወደ ወልቃይት ተጉዘው በምንም መንገድ ያገኙትን ኮሎኔል ደመቀ ዘውዱን ማስወገድ ማለት ነው። ኮሎኔል ደመቀ ዘውዱን ካስወገድን በቀላሉ ወልቃየትና ራያን በእጃችን ማስገባት እንችላለን ብለው ያስባሉ ማለት ነው። የህወሓት ጀኔራሎችና የብልጽግና እንትኖች ደግሞ ቃል የተገባላቸው ምንድን ነው? እንደምንም ብለን አንድ ሁነን ኮሎኔሉን እናስወግድ፣ ፋኖን እናጥፋና ወልቃየትንም ራያን አይደለም ጎንደርና ባህር ዳር ጣናንም ለእናንተ ታደርጋላችሁ የሚል ንግግር ከአንድ ኮሎኔል ቃል ተገብቶላችኋል ማለት ነው። ንግግር እንግዲህ ምንድን ነው? አንድ ሁነው እንግዲህ ደብረ ጽዮን አዲስ አበባ መጥቶ ምንድን ነው ያለው? እኛን ከኤርትራ እኔን ዶክተር አብይ ነው እንግዲህ የጠየቀው፣ እኔን ከኤርትራ ከኢሳያስ ጋር ሁናችሁ ልትወጉኝ ምን እንትናልኋችሁ ጌታቸውን አውርዳል አላችሁኝ፣ አውርጄ ታደሰ የምትፈልጉትን ሾምሁላችሁ በሚል ንግግር ሲጠይቀው እኔ ከኤርትራ ጋር መወግን ቢሆን ከዚህ ለምን እመጣለሁ የሚል ምላሽ መስጠቱ ይታወቃል። እንግዲህ ስለዚህ አሁን ትላንትና ና ባደረጉት አምስት ነጥቦች ይዘው ተለያይቷል ማለት ነው። አንደኛ ወልቃየት ና ራያን የትግራይ ለማድረግ የአማራ መከላከያ ውስጥ ያሉ የአማራ ጄኔራሎች ና ኮሮኔሎችን ከስራ ውጭ ከስራ ውጭ አድርገው ተባብረው ፋኖን ፋኖን ማሸነፍ ነው። ሁለተኛ ደመቀ ዘውዱን መግደል ነው። ሶስተኛ ለትግራይ ከባባድ መሳሪያዎችን እና የትግራይ ተወላጆችን በድሮን ስልጠና መስጠት ና የድሮን ስልጠና ና ስልጠና መስጠት ና ከባባድ መሳሪያዎችን ለትግራይ ማስታጠቅ ና መስጠት ነው። ይህም ምንድን ነው? ይህ የሆነበት ምክንያት ምንድን ነው? ይህንን ካልያዙ በኤርትራ የሚቃጣውን የሚሊቃጣብን ይችላል ያሉትን ሊቃጣብን ይችላል ያሉት፣ እንግዲህ ስጋት አለ። ይህን ስጋት በፌዴራል መንግስትን ማመን አንችልም፣ ስለዚህ እኛ ይሄ ቢነሳ እንኳን ይህን ካደረግን ላይቀር ይህንን መቋቋም ምንችልበት ሀይል ያስፈልገናል፣ ብለው በመጠየቃቸው ምክንያት እንግዲህ እሺ ተብለው የድሮን ስልጠና የሚወስዱ ወጣቶች ወጣቶች አዘጋጁ፣ ተብለዋል እንግዲህ ይህንን ለማዘጋጀት ቀን ተሰጥቷቸዋል። ስለዚህ ሶስት ነው አልኳቸው አይደል? ስለዚህ አራተኛው ደግሞ ምንድን ነው የአማራን በአማራ ላይ ምክትል ጠቅላይ ሚኒስትሩ እንግዲህ ምንም ባይጠቅም ተመስገን ነው አይደል? ስለዚህ ይህ የምክትል ጠቅላይነቱ ቦታ ለትግራይ መስጠት ነው። አራተኛው፣ አምስተኛው ወደ አገር መሆን ማለት ነው። መጨረሻ ላይ ፋኖን ካጠፋና አይን ካበባል አገር የሚሆን ሀገር ልንሆን እንዲፈቀድልን የሚል አምስት ፖይንቶች ላይ ተነጋግረው ወስነዋል ማለት ነው። እነዚህ አምስት ፖይንቶችንም አምስት መነጋገሪያ እንደ መደራደሪያ ነጥቦችን የብልጽግና የብልጽግና ቡድን በአክብሮትና በታላቅ ደስታ ተቀብሏቸዋል ማለት ነው።